አንቺ ፍለጋ እኮ ብዙ ቦታ ነው የተንከራተትኩት፣ አገር ለአገር ዞርኩኝ። ይሄው በስተመጨረሻ ማገኘውሽ። አረ ጭራሽ ከገጠር ፍቅረኛው መጥራት ጀመርሽ? እኔ አላምንም። ኩኩ፣ አይሆ ምን ይሄ ይባል። ኩኩ፣ ምን እንደው ድ- ምንድነው ድማሙ? ቆይ ዝም ተደርጋለህ አንተ እንዴ? ፍቅራችን ላድስ፣ አው ደሞ የገባነውን ቃል ይኸው ላረግ። ይኸው አንቺ ተከትዬ መጣ። ያሺ ተቀበይ ኩኩ ተቀበዩ፣ እንጂ ተቀበዩ። እንዴ፣ ለምንም ትሽኮሮ? ማሚ ተቀበዩ፣ ምንም ቢሆን እኮ የልጅነት ነው፣ ተቀበዩ። ቤቲ ስነ ስርዓትሽን ያዥ፣ ስለማታውቂው ነገር አትቀባጥሪ። ድማሙ ሌላ ነገር ሳይከተል በመጣህበት ባስቀጥ ብለህ ተመለስ። እሺ ፍቅሬ አትቀልጂ እንጂ ፍቅሬን ተቀበዩ። አንተ ጅል፣ አረ ሰው ፊት አታዋርደ አታወርደ። ውይ ኩኩ፣ ምን አዋፈርሽበት እንዴ? ምንም ቢሆን እኮ የልጅነትሽ ነው። ያው እንግዲህ ሲታይም ሸበላም ቆንጆዬም ነገር ነው። ያንቺን ቢታንሽ አናት ወስደዋለች ፍቅሬ አታስጨንቅ እንጂ የመጣሁበት ባስማ አንቺን ሳይዝ አይመለስ ነን። ወደ ሀገራችን ሄድ ኤስ ሞገሴም እየጠበቁን ነው። እነጋሽ ከበደም ደግሞ በሬ ምናምን እየመራረጡ ነው። ምን ማለቴ ለምን እንድንጋባ ነዋ። ምን አንተ ግን ያመሀል እንዴ? ልታዋርደኝ ነው አደለ እዚህ ድረስ የመጣኸው? እኔ የሳሚና የሳሚ ብቻ ነኝ። ድማሙ ደግሞ ያለፈ ታሪኬ ነው። ቤቴ ይሄ አንቺ ሴራ እንደሆነ አውቃለው። እሺ

ወይ ችኩኩ፣ ቋንቲ ልጅ፣ ምንድን ነው ችግርሽ? ይሄ ዱባ በቃ ገብቶ ገብቶ ሊያፈነዳሽው አይደለ? ቤቲ በማያገባሽ አትግቢ። እኔ እንደሆነ ሳሚን በቬሎ ተድሬ ነው ማግማት የምፈልገው። አረ በእውነት አረ በእናትሽ ሰው እንዳይስቅብሽ። ይኸውልሽ ከዚህ ቅዠት ብትነቂ ነው የሚሻልሽ። አንቺ እኮ በቃ ከገጠር እንቁላል እንቁላልና አበባ ይዞልሽ የሚመጣ አፍቃሪ እያለሽ አሁንም ድረስ ሳሚ ሳሚ ትያለሽ። ለነገሩ አንቺ እኮ በጣም ሞኝነሽ በአንድ ሚሪ እንዳንሆኖ ነገርሽን አሳልፈሽ የምትሰጪው አንቺ አለሽ አይደለ እንዴ አባቱ ማይታወቅ ጨርቅ አዝለሽ የምትዞሪ ኩኩ፣ ስነ ስርዓት ያይሽ ይልሽ አትበጂ። እኔ ያልኩሽ ልጁን አናግሪ ነው፣ በቃ የሰው ባል አትመኝ። ምንድን ነው አንቺ? ለነገሩ እኮ ስሙ ራሱ እንዴት ደስ እንደሚል ድማሙ። በስመ አብ አንጀት የሚያረስም እኮ ነው ያለው። ቤቲ ከአማራች ሰጁ እኔን አጨጭቂኝ። ይ እንግዲህ በቃ ሽዛው ሰው ለምን ወደደኝ ብለሽ ነው እንደዚህ የምትጨማለቂ እንዴ? እኔ በቃ አልፈልጉም አልኩሽ አይደለ እንዴ ቤቲ፣ አታስጨንቂኝ። ኩኩ ይልሽ እኔ እህትነቴን ልንገርሽ በዛሬ ጊዜ ሰው እንደዚህ የሚወድ ሰው ማግኘት በጣም ቀላል አይደለም። ታውቂያለሽ እንዳልሹ ሊሆን ይችላል። እኔ እንግዲህ አባቴ የሌለው ልጅ ነው ይዤ የሚዞረው ግን ለምንድነው እንደዚህ ሆኖ የሚወደኝ ሰው ስለሌለ። አንቺ ግን ከስንትና ስንት ኪሎ ሜትር አቋርጦ የመጣ አፍቃሪ ያለሽ። ስለዚህ በቃ ለሱ ቅድሚያ ብሰጪ ነው የሚሻለው። እኔን አታምኝኝም አውቃለሁ፣ ግን በቃ የሚጠቅምሽን ነው የምነግርሽ። ውሳኔው ደግሞ የአንቺ ነው። ሁሉም ነገር የሚገባሽ ደግሞ ካለፈ በኋላ ነው። ይኸውልሽ እኔ ክፉ ሰው ነኝ ግን ማንም ሰው ላይ እንደዚህ አይነት ነገር እንዲደርስበት አልፈልግም። ምክንያቱም በቃ ቁስሉ ሁልጊዜ ነው የሚመረቅዘው። እንዲ ቤቲ፣ ለኩኩ ብለሽ ልታለቅሽ ነው እንዴ? ምን አገባኝ፣ እንደሁም የራሽ ጉዳይ፣ እንደፈለግሽ ነው። እንዲ ቆይ ግን እዚህ ቤት ምን አድርጌ ነው የሚሉኝ

ምን ፈለግ ቅርታ፣ ሳባን አንድ ሊታገናኝ እንችል አልችልም። አንተ ምን አይነት ሰዓት ላይ እንደደወልክ ታውቃለህ? ለምን ከህይወታችን አትወጣ? በቃ እሷ አረስታ ህይወት ላይ ለመኖር እየሞከረች ነው። ለምን ሰላሙን አሰጣትን? ሳል ተባካለ ለመጨረሻ ጊዜ ብቻ አንድ ድል፣ ከዛ በኋላ ዳግም ላታገኙ ከህይወታችሁ ናቸው። እማትረባ ዘላለም አለምህን አንድ ድል ስጠኝ ምን እንደምታውቃለህ ሳይሆን አንዴ አንተን ጭጭ ማለት፣ ከዛ እስከ መጨረሻው አንተን ከህይወት ማስወጣት። እኔ ሰው ባለብ በደንብ አድርጌ አውቀዋለሁ። ከንጭ ማንን የምታፈቅራት አንተን ማስረባ ለምን መተህ ዛሬ አንተን እንደምታፈቅራት ጠይቃት። ታረ በጣም ደስ ይላል። ና ና ለመጀመሪያ ጊዜ ሳባን ካንተጃ የምትኮበት ፓርክ ውስጥ ነው። እዛው ፓርክ ውስጥ ነው እና አቤታ፣ ነው ሳሚ፣ ናፈከኝ እኮ። ምን ሆንክ ነው? በሰላም ነው የጠፋከው? በእናትሽ፣ ጥሩ ምን ላይ አለው? ምን ነው? ምን ሆንክ? መልሼ ልደውልሽ። ቆይ ሳሚ፣ ቆይ እንዳዘጋው አና፣ ምን ፈልገሽ ነው? ንገሪኝ። ቆይ፣ ምን ሆንክ ነው? ሳባን ለመጨረሻ አገኘኋት ነው? ምን? የት መናፍሻል? ሳሚ፣ ሳሚ፣ ቆይ። አ ምንድ ነው? ሳሚ ነው ሳባን ላገኛት ለይድሮ አለኝ ደግሞ በጣም ንዴት ላይ ነው። የሆን ነገር ውስጥ እንዳይገባ እንዴ። እና ታዲያ እዛው ሳባ እናገኛታለን ነው እንዴ? ቆይ ምንድን ነው? ኡፍ አንቺ አይመለከትሽም። እዛው የድማሙን ፍቅር አስታም። እኔ ግን ልቤ ፈራ ቤት። እንዴ፣ እናትዬ፣ ኧረ በሳሚ የመጣ ነገርማ አንመለስም። ቶሎ በይ እንሂድ፣ እንሂድ፣ እንሂድ። ቶሎ በይ እንሂድ። ምን ትሽል ማ ላይ ቶሎ በይ እንዴ። ሳሚ ሳሚ እንዴ። በሳሚማ ቀልድ የለም። በሳሚማ ቀልድ የለም።

አንተ ነህ ያበዛው። ሳባ ለሰረብሽ ነው መናገር ጀመር። ሳባ በቃ ትፈልገህም በቃ ትወድህም፣ ተዋት። ወይ ጉድ ወይ ጉድ! ይኸው ሊጋደሉ ነው። ወይኔ ገደሉ በቃ። አይ ሳሚ ሳሚ፣ ዛሬም ሊቀጠቅጠው ነው እንዴ? እስኪ እናንተ ዘመ በላ ታሟርቱበት። አንቺ ድማሙን ቤት ተሽመጣሽ፣ ድማሚ የተጨረሰውና እና

አንተ ደባደብልኛለህ እያየሸው አይደል? እንዴት እንደሚሆን ሰማኛለህ። እኔ ማናችሁም አይደለሁም የማናችሁም። አሁንስ መረረኝ። ሞቴን ተመኘው እንዴ! አንዳችሁ አንዳችሁ እንኳን ስለኔ አታስቡ። ሁላችሁም ስለ ራሳችሁ ነው የምታስቡ። ሁላችሁም ከዚህ በኋላ ማናችሁንም ላያችሁ አልፈልግም። በቃ ተውኝ። ያስሰው ዛሬ፣ ኩኩ፣ ምንድን ነው ዝም ብለሽ የምታሽቀብጭው? ይኸውልሽ፣ እንጉድሽን ልናገር እንዴ ሳሚዬ? ወይ ካልሆነ አንተ ቤት እንሂድ እንዴ፣ በዚህ ጉዳይ ነገር ካላሽልለሁ። ኩኩ፣ ምን ነው ዝም ስንልሽ አናታችን ሊወጣሽ አርፍሽ አትቀመጭም? ወደ እዛ ልጁ በቃ እኛ ጋር ነው የምትሄደው

ነግባ ናግባ ቁጭበች ድጭ። እኔ ስላችኝ ነው የገባችው። ስንበላት እሷን ስንበላው ነው። ኧረ አይ፣ ሳም ይባላል። ተዋወቁ። ድማሙ ይባላል። የኩኩ የድሮ ባሏ እንደውም የሆነ ጎረምሳ ደርሰዋል ሲባል ሰምቻለሁ። ኧረ አንቺ ዝም ብለሽ አታጥፊ እንዴ! የምሬን እኮ ነው። እኔ ምን ዋሸሁት? ነገር አለ አይደል እንዴ ድማሙ? አዎ፣ ልክ ብለሻል ይሳው ይባላል። አንተ ምን ሆነህ ነው? አይ መጣ። ቆይ ጠብቂኝ፣ እኔ የማዋራሽ ነገር አለ። ድማሙ ሲባል ሰምተሽ ታውቂያለሽ? አላውቅም። ድማም ድማሙ ሲባል ሰውዬ ምንድን ነው? አላውቅም። ጥሩ

እንደሚያንሸልሽ አይ፣ እናቴ እስኪ ታይም በእናትሽ። እኔ ለራሴ የኩኩ ነገር አስገርሞኝ ልሞት ነው። እሷም ሳሁና ድማሙ ላይ ሙድ ትይዝበታለች፣ ትኮራችበት እኮ ውይ፣ ቤቴ ደግሞ ሁሉም ነገር ካላቀሰሰር ደስ አይልሽ ሞ። እናቴ፣ እሱ እኮ የልጅነቷ ነው። እንደው ዝም ብላ ስለምትግደረደር ነው እንጂ እንደ ድማሙ ልትወደው የምችለው ሰው የለም። እንግዲህ ካልወደደችው ምን ይደረጋል? እሱን ተይው ና ማለት ነው። ምን እንዳሰብኩ ልንገርሽ። ምንድን ነው ደግሞ አንቺ እንደሆነ ጉዳይ አልቅ ብሽ ይኸውልሽ አንቺም አንድ ተፎካካሪ እንዲቀንስልሽ እኛም ደግሞ ሰላማችንን አግኝተ እንድንኖር ኩኩ ድማሙን ድጋሚ እንድታፈቅረው ማድረግ አለብን። ሆ ቆይሽ እንዴት ነው እንደዛ ማድረግ ምንችለው እሱን እሱ ለሪም ታዩ። ይኸውልሽ ኩኩ ና ድማሙ አንድ ላይ በቃ የሆነ ጊዜ እንዲያሳልፉ እናደርጋቸዋለን። ከዛ በኋላ ያ እንግዲህ ያው አውድማ ስር ስትገላበጥ የነበረውን ህይወቷ ድማሙ እንዲያስታውሳት ያደርጋል ማለት ነው። እስ ጥሩ ሀሳብ ነው። ቆይ ለምን እራት ምናምን እንዲበሉ አናደርጋቸውም? የሆነ ኬንድ ላይት ምናምን አድርገን ለምን ሰርፕራይዝ አናደርጋቸውም? አያና ባራድነት ኩፉኩ ትበልጥሻለች። አሁን እነዚህን ገበሬዎች እንዴት ነው ከአንድ ላይት ምናምን የምታዘጋጅላቸው? ይኸውልሽ፣ የሀገሩ ኩራዝ አስታውሶ ሲያለቅስባት ነው የሚያመሸው። አንቺ እኮ ሰው ንቀትሽ። ለማንኛውም ይሄን በሊጠው እኔ እንደምን ብዬ ሰብከዋለሁ። እንደ ሳሚ እግዜር ይልህ፣ ከእንደዚህ አይነት ነፍሶች ጋር ግብግቡ ታስገባኛለህ።

ድማሙ የእኔ ፍቅር ቆንጆ እራት አዘጋጅልሽ ነው፣ ለአንቺ ክብር የሚሆን። ድማሙ እባክህን ተወኝ፣ እኔ ለአንተ አልሆንም። ወደ ገጠር አልፈህ ብትመለስ ነው የሚሻለው። ኧረ ይሄማ አይሆንም። ከብቶቹ እኮ አንቺ ነው የሚጠብቁት፣ ቤቱም ደግሞ ያህል አንቺ ክፍቱን ነው የሚያድረው። ድማሙ እባክህን ተወኝ፣ በቃ እኔ ሊያስሆኛለሁ። ምን ይህማ ሊሆን አይችልም። እንዴት ይሆናል? ሆኖ አልድማሙ እንደ እኔ ቆንጆ እን ጨለማ ስታይ የሀገራችን ኩራዝ ትዛላለሽም። አየህ አንተ ገና አሁን ኩራዝ ላይ ነህ። ሳሚ ግን ለኔ ብርሃኔ ነው፣ ብርሃንንም ሰጥቶኛል። ምን እንደዚህ ሆነ? ተደፋፈር ነው ቆይታ ያለሽ ሚስቴን ተቀምቼማ አርፌ ቁጭ አለልም። ደፍቼውን ወደ ሀገሬ የምገባው አየህ አየ። አሁን ድረስ አንተ በጉልበት ነው የምታምነው። ይሄኔ ግን ሳሚ ቢሆን ኖሮ በፍቅር ነበር ሊያሳምነኝ የሚሞክረው። እሱን ታዩልሽ ቆይ እነዚህ ሰዎች ምን አድርጊ ነው የሚሉኝ እንዴ? ቆይ ሳሚ ነኝ ከወደደኝ እኔ ምን ማድረግ እችላለሁ? አሁንማ ሳባም ልትገለኝ የምትፈልገኝ ይመስለኝ። ቆይ ሱ እሱ ከወደደኝ ምን ማድረግ እችላለሁ? ሳናገረኝ ፈልጋ አይደል? ሀበይ ነገር ሸት ነበር ማለት? አይወቲ አንድም ቀን ይሄ ቀን ይመጣል በያስብ በጣም ነው። አናገረኝ እንድታናገረኝ ሁላ ድራማ ልታናገረኝ ነገር ለምን ነግርሽ? ነገር እኮ አስቀድመሽ ምላሽ ሰጠሽ። አየህ አንተ ማለት እንደዚህ አይነት ሰው ነው። ድራማ እየፈጠርክ የሰው ሕይወት ውስጥ መቆየት የምትፈልግ ሰው ነው። የሰውን ሕይወት በጭካኔና በስቃይ መሙላት የምትፈልግ ሰው አንተ። ፍቅርን እንኳን በስቃይ በማስመሰል መስል የምትኖር ሰው አንተ። ማለት እንደዚህ አይነት ሰው ትሰማኛለህ። ዛሬ ግን ሁሉንም ነገር ሳትነግረን የትም ማለት ነው። ቆይ ምን እንደነገርሽ ነው የምትፈልጊው? ሁሉንም ነገር ይኸውላ። ድራማ ስትፈጥር የነበረው ለእኔ ለመናገር ስትፈልግ አይደለ